ቤዛና ሱራፌል ተለያይተው ብቻዬን መሆን እፈልጋለሁ ስለዚህ ተወኝ ብላ ቤዛ ለብቻዋ ሌላ ክፍል በር ዘግታ ቁጭ ብላለች። ሳሮንም ከዛ ቤት ተባራለች። ሱራፌልም ወይኔ ቤዝ ዋገሽ፣ አደራሽን ሌላ ነገር እንዳታስቢ፣ ይሄ ነገር ሁን ተብሎ እየተቀነባበረ ነገር ነው። አዎ መጀመሪያ ቪዲዮ ቀርጻኛለች። የምጠጣበት መጠጥ ልክ አሁን እንደተናገረችው ነገር አድርጋ ቪዲዮ ቀርጻኛለች። ግን እመኚኝ፣ ምንም ያደረኩት ነገር የለም። እውነቴን ነው የምልሽ። ገንዘብም ተቀብላኛለች በዛ ምክንያት አድርጋ። ግን ደግሞ አንቺን ለመጉዳት ብዬ አይደለም ይሄን ያደረኩት ለሽንት ስወጣ ነበረ የምጠጣው መጠጥ ላይ መድኃኒት አድርጋ ራሴን እንድስት አድርጋኝ፣ እንደዚሁ ልክ ዛሬ አይንሽ እንዳየው አድርጋ ቪዲዮ እየቀረጸችኝ። እናም ግን ይህን ነገር እያደረገች ያለችው ለሮቤል ነው እርግጠኛ ነኝ፣ ወይ ሳሚ ወይ ሮቤል ናቸው ይች ልጅ የላኳት። አሁን ቤት ለቀሽ ውጭልኝ ይልና ቤት አስወጥ ያስወጣታል። ቤዛም በር ዘግታ ቁጭ ብላለች። ሱራፌልም ብቻውን ነው። በዛም መሀል ሳሮን ወደ ዶክተር ሮቤል ጋር ተሄድና እሺ ልጄን ስጠኝ፣ አሁን ይኸው ያልከኝን አድርጌያለሁ፣ ባልና ሚስቶቹን አጣልቻለሁ ትለዋለች። እሱም ደግሞ ምንም ጀመርሹ እንጂ አልጨረሽም። ስለዚህ ልጄን ለማለት ገና ብዙ ይቀርሻል፣ ገና ብዙ ይቀርሻል ታውቂያለሽ ስለዚህ ልጅ ነው ማግኘታት ች የጀመርሽውን ነገር መጨረስ አለብሽ። ከኔ ጋር ለወተንሽ ስራ መጥተው ፍጻሜ ላይ ግብ ላይ ሳይደርሱ የሚመለሱ ሰዎች የሉም። ወይ ይሞታሉ፣ አሊያ ደግሞ ግብ መጥተው ይመለሳሉ ይላታል። ቆይ ምንድን ነው ያልከኝ ያለከው ሮቤል? አድርግ ያልከኝን አደረኩኝ። በቃ ብሬው እንደተኛው ነገርኳትኝ። ከዚህ በላይ ምን ላድርግ ስትለው፣ ባልና ሚስቶቹ ስላልተለያዩ ገና አላመነችም። ስለዚህ አሁን ደግሞ አንድ ሀሳብ መቶልኛል ይላታል። ደግሞ ምን አይነት ሀሳብ ነው የመጣለህ? ስትለው፣ እዩልሽ፣ ሳሮን፣ አንድ ዳምጭ በደንብ አዳምጭኝ። አሁን እዩልሽ አብረችሁ እንደተኛችሁ ቤዛ ሰማች አይደል። አሁን ደግሞ ምን ትያለሽ መሰለሽ፣ እዛ ቤት ቀጥ ብለሽ ተመልሰሽ ትሄጃለሽ እኮ። ምን ላደርግ ነው ተመልሽ የሚሄደው ስትለው፣ ይኸውልሽ ትሄጂና አሁን ልጅቷ የሱራፌል እንደሆነች ተነግሪያቸዋለሽ ሁለቱም ባሉበት እንዴት? እሱማ ሊሆን አይችልም። ምን እያልክ ነው ግን ሮቤል፣ እኔ አላደርገውም። ቆይ እነዚህ ሰዎች ምን አደረጉ? የራሳቸውን ኑሮ እየኖሩ ነው። አልደረሱብህም። ቆይ አንተ ምንድን ነው አድርጉ የምትለው? ስትል አንቺ ምን አገባሽና ነው ለሱራፌልና ለቤዛ ተቆርቋሪ የሆንሽ? ስር የተባልሽውን ስራ መስራት ነው ወይስ ልጅሽን ትፈልጊያትም? ሲላት ልጅን ማፈልጋት አለው። ግን እንደት እንደዚህ አይነት ነገር አደርጋለሁ ስትለው ለልጅሽ ስትይ እየተባልሽውን ነገር ማድረግ ግድ ይልሻል። ስለዚህ አሁን ታደርጊዋለሽ አታደርጊውም? ሲላት ኮሽ ምንድን ነው ማድረግ ያለብኝ ትለዋለች። ቀጥ ብለሽ ትሄጂ እና እዛ ቤት ትገቢ ያለሽ መውጣት የለብሽም። እዛ ቤት እነዛ ባልና ሚስቶች ሳይለያዩ አንቺ መውጣት የለብሽም። እና ሚደሽ ሱራፌል ልጄ ባንተ እጅ ነው ያለችው። ስለዚህ ልጄ ልጅህ ስለሆነች አስለቅቅልኝ ትይዋለሽ። በቃ ከዛም በኋላ ቤዛ እውነቱን ታውቃለች። ዲኤኒ ምናምን የሚባል እንኳን ከሆነ ዲኤንኤ ያው ልጅቷ ሩቤል እጅ ላይ ነው ያለችው። ከሩቤል ጋር ስትመጣ ዲኤንኤ እንደሚመረመሩ ትነግሪያታለሽ። ከዛም በኋላ ሁለቱ ተበታተኑ ማለት ነው። ታምናለች ደግሞ ይሄንን ሰምታ። ስለዚህ አሁን እያልኩሽን ታደርጊያለሽ ግን ደግሞ ይህን ነገር በማስረጃ ነው ማዳመጥ አለብኝ፣ እኔ መስማት አለብኝ። እየሰማው ነው እንደ ስታወሪ መስማት ያለብኝ ይላታል። እሺ ትልና ሷም ወደ ቤት ትሄዳለች። በአጋጣሚ ሆኖ ሳሚ እ ሳሚ እቤቱ ሂዶ ነበረ። ና ሳሚ ግራ ገብቶታል። አንደኛ የቅንጅርት መጥፋት ግራ ጋብቶታል። እቤት ውስጥ እህቱም ተጨንቃለች። ሁላቸውም ግራ ተጋብተዋል። ምን ማድረግ እንዳለበት አያቅም። እናም ቆይ ምን ማድረግ አለብኝ እንደ ኩቻ እስኪ መላበኝ ሁሉ ነገር ያለው እውነታው ቅንጅርት እጅ ላይ ነው። ቅንጅርት እውነታውን ሊያቅም የሚችለው ዶክተር ሮቤል እየሆነ የነገረው ሚስጥር አለ መሰለኝ። እሱም ሚስጥር ቢነግረኝና ያለውን ነገር ከቤዛም ባወጣት ደስ ይለኛል ስት ሲላት አንተ ቤዛ ቤዛ ስትል የራስ ጉዳይ ከዚህ በኋላ ብቻ ቅንጅርትን ምንም አያደርጉት፣ ግን ከዚህ በኋላ እኔም ልሄድ ነው ስትለው ወዴ ነው ምትጁ? ምን ነው ማማ ያልነገረችህም እንዴ? እኔኮ አያቴ ጋር በቃ ለመኖር ሊሄድ ነው ስትለው፣ በፍጹም እንደዚህም አይሆንም፣ እየትም አትሄጅም ይላታል። አይ መሄድ አለብኝ፣ አንተ እንደሆነ ልብ ገና እንጥልጥላይ ነው ስለዚህ አያስፈልገኝም፣ ስትለው በፍጹም አሁን ትንሽ ጊዜ ነው የቀረኝ። ትንሽ ጊዜ እችን ስራዬን ግባ አድርሼ እኔ ወደ አንቺ መመለስበት ጊዜ ይቀርባል። እባክሽን ጥለሽ እንዳትሄጅ ይላታል። አይ ተው እስኪ አሁን ዶክተር ሮቤል ና ሱራፌል እዚህ ስራ ላይ ያሉ ካልክ የእነሱ ጉድ ገና መቻል ቅና ነው። ስትለው በፍጹም ግዴለሽም ይልና ያበረታታታል። እሽት ልና ሷም ተቀጥላለች። በቃ ሽመጠው የሆነ ቦታ ደርሼ ልምጣ ብሏት በድንገት ሲወጣ ድጋሜ ሳሮን ሜዳ ያንን ልጅ እንደወለደችለት ስትነግረው እነቤዛ ጋር ገብታ ቤዛና ሱራፌል ሳሎን ቁጭ ብለው ነበረ። በሩን ከፍታ ስትገባ ሁለቱም ይደነገጡት እና ከተቀመጡበት ተነስተው ምን ልሰር መጣሽ ሲሏት፣ ምንም ምን ልሰራ የምመጣ ይመስላችኋል? ልጅ እኮ እስቲል እንደታገተች ነው ሮቤል ጋር ና ያለችው ልጄ። ስለዚህ ልጄን አስፈቱልኝ ትላችኋለች እኮ ምን ቆይ ምን ልትሰሪ መጣሽ ብሎ አሁንም ሲናገራት፣ አሁን ደግሞ ምን ቀርቶሽ ነው የመጣሽው ሲል፣ ቆይ እስኪ ትናገር። ሱራፌል ልጅ እኮ ሮቢል ጋር ያለችው እያለች ነው፣ ሮቢል እንዳሰረ እንዳፈናት ነው ስትለው፣ እሺ ምንድን ነው የፈለግሽው አሁን ይላታል። ግን ደግሞ ሮቢል እያዳመጠ ነበር የሚዋሩትን ነገርና ይሄውልህ ልጅ ባንተ እጅ ነው ያለችው። ቤዛ አዳምጭኝ፣ ይቺ ልጅ የሱራፌል ልጅ ናት። እናም በፊት እኔና ሱራፌል እኔ ቡና ቤት የምሰራበት ቡና ቤት አዘወትሮ ይመጣ ነበር፣ እና እዛ ቡና ቤት ነው የተዋወቅ ነው። እናም ስለዚህ እዛ ጋ እያለ ጓደኛ ማሞሽ ነበር። ስለዚህ እሱ ልጅ ነች ከአምስት ዓመት በፊት የተወለደች ልጅ ናት ትላታለች ቤዛ ትደነግጣለች። ቤዛ ይሄን ነገር አትስሚ። አንቺ ልጅ እኔ ዛሬ በእጅ ጦስ እንዳትሆኝብኝ እንዳላጠፋሽ ይላታል። ዶክተር ሮቤል እያዳመጠ ይስቃል። ደስ ብሎታል። እውነት እያመንሻት ባልሆነ ቤዛ ሲል እስኪ አውርታ ትጨርስ፣ ቆይ ተረጋጋ ትለዋለች። እዩልህ ነግሬሃለሁ፣ እና አሁንም እየካድከኝ ባልሆነ እንዴት አታምነኝም ስትል ለልጇ ስትል ውሸቷን እውነት አስመስላ ትናገራለች። ቤዛም ግራ ተጋባች። የማንን እውነት ትስማ ይሄ ዶክተር ሮቤል ወይም ደግሞ ሳሚኔ ላክሽ፣ ከሁለት አንዳቸው ናቸው። እኔ ማንም ልኮኝ አይደለም እዚህ ቤት የመጣሁት በራሴ ሀሳብ ነው የመጣው ስትል ትሟገተዋለች። ቤዛም ግራ ተጋባች። በስከ መጨረሻ እዩልክ፣ አንድ ነገር ልንገርህ፣ ልጄ ያንተ ልጅ ናት። ስለዚህ ምንም የምትዋሸው ነገር የለም። ሚስት እንዳለህ አልነገርከኝም፣ ያን ያህል ጊዜ አብረን ስንኖር ትለዋለች። እኮ ከአምስት ዓመት በፊት ስትለው፣ አዎ ከአምስት ዓመት በፊት ይላታል። ያን ጊዜ እኮ እኛ ጓደኛ ማሞች ነበርን እንዴ ነ ወይስ ከትጅጋም ነበርክ በዛን ሰዓት ስትል ቤዛ ትነግረዋለች። ቤዛ በእውነት እመኝኝ ነው ምልሽ የኔ ወድ እኔ ይህን ነገር አላውቅም። ይሄ ሁን ተብሎ የተሴረ ሴራ ነው። አሁን በጭ ጡሳት ወኝብኝ ውጪልና ከቤት ጎትቶ ይወረውራታል። ከዛም በሩን ዘግቶ ቤዛ አሁንም እሷን እያመንሻት ባልሆነ ይህ ይሄ የእኔ ስራ አደለም። አንተ ግን አሁንም ቢሆን ምንም እንዳልተፈጠረ ነው እያስመሰልክ ያለኸው፣ ስትለው የውሸት ወሬ ስለሆነ ምንም አይመስለኝም። ምክንያቱም ባደርገው ኑሮ አዎ፣ ግን ስላላደረኩትኝ ምንም አይጨንቀኝም፣ አልደነቅም። ስለዚህ ይሄ የጠላቶቻችን ሴራ ነው ትለዋለ ይላታል። እሷም እሺ ለማንኛውም አሁንም ቢሆን ብቻዬን ሁኜ ራሴን ማዳመጥ አለብኝ ትልና ትሄዳለች። በዛ አጋጣሚ ነበረ ሳሮን ወደ ሮቤል ጋር ስትሄድ ሮቤል ደጋሜ አሁንም መድኃኒት ይሰጣታል። በዛን ሰዓት ሳሚ እያየ